ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደርጋችሁ ጀምሩት። የምስጋና ቪዲዮ ነው። 2018 እናንተና እኔ የተገናኘውበት እኔም ደግሞ ከጨለማ ህይወቴ ወደ ብርሃን ወደ ሆነ ህይወቴ የተመለስኩበት ትልቁ አመት ነው። በሶሻል ሚዲያ ትልቅ በረከት፣ ትልቅ ደስታና በቃ የምፈልገውን አይነት ህይወት ያገኘት ዘመን 2018 ነው። ይህ ደግሞ ምክንያቱ መነሻው እና ስሩ እናንተ ተመልካቾች ናቸው። የመጣሁበት ጉዳይ የወጣሁበት ጉዳይ አስቀያሚ ቢሆንም ይቅርታ ምሕረት አድርጋችሁልኝ፣ ለትልቅ ነገር አጭታችሁኝ ይኸው 50 ምናምን ሺ ሰብስክራይበር ደርሻለሁ በዩቲዩብ ማለት ነው። በቲክታክ ደግሞ 350 ምናምን ሺ ደርሻለሁ። እግዚአብሔር ይመስገን እና ደግሞ ካለፈ ቆሻሻ ማንነት የተነስቼ ጥሩ ጥሩ ነገር ለመስራት ራሴን እያዘጋጀሁ እየሰራሁ ነው። የበደልኳቸውን ሰዎች ለመካስ ባልችልም፣ ግን ከነሱ ጋር ተመሳሳይነት ያላቸው ሰዎችን ለማገዝ ጥረት እያደረግኩና እየሞከርኩኝ ነው። እግዚአብሔር ይመስገን። ይህም ከእናንተ ነው፣ ከማንም አይደለም። የእናንተ ፍቅር ነው እዚህ ያደረሰኝ። ሶ ዛሬ ምን ልነግራችሁ ፈልጌ መሰላችሁ? የመጀመሪያው እኔ ወደ ሚዲያ ከመምጣቴ በፊት በጣም በትልቅ የዲፕሬሽን ስሜት ውስጥ ነበርኩኝ። በጣም ብዙ ማጣት ችግር ውስጥ ነበርኩኝ ከቤተሰብ ጋር አልስማመም ከጓደኞቼ ጋር አልስማመም ከስራ ባልደረቦቼ ጋር አልስማመም ስራዬን አልወደሁም ነበረ። በዛ ውስጥ ብዙ ስቃይ ያሳልፍ ያለው እንግዲህ ትላንቴን ልንገራችሁ 2017 2017 የምኖርበት ልንገራችሁ ሜክሲኮ አካባቢ ነበረ። የተከራየዋት ቤት አራት ሺህ ብር ነው የምትከፈለው፣ አራት ሺህ ብር እና ሶስት በአራት ምናምን አላውቅም፣ ብቻ ትንሽ ናት። አንድ ፍራሽ ታስነጥፋለች። ከዛ በኋላ ትንሽዬ የሆነች እቃ ምናምን አለ እንደዚህ አይነት ስታፊ ያለው ቤት ነው የነበረው። አንድ አንድ ክፍል መሆኑን አስቡት። ሁለተኛ ጭቃ ነው። ጭቃ መሆኑ ብቻ አይደለም እንትን ነው ግርግዳው ላይክ ልስን አልነበረም። በጣም ወጣ ገባ፣ ወጣ ገባ ያለ ነው። ኢቨን እንጨት ሁላ አለው። አይ ዊሽ ላይክ ያንን ቪዲዮ ይዞ ቢመጣና ባሳያችሁ። ከቻልኩኝ ካገኘውኝ ስልኬ ላይ አታቻረግላቸዋለሁ እና ቤቱ በጣም ነው የሚያስጠላው። ላይቲንጉ በጣም ነው የሚያስጠላው። አምፖሉ የድሮ አምፖል፣ ገመዱ አክቹዋሊ ቤቱ ምን ነበረ ኩሽና ነበረ። ኩሽና የነበረ ቤት ነው የተከራየሁት። እሱ ብቻ አይደለም፣ እምተኛበት ቦታ እምተኛበት ቦታ የሆነች ትንሽዬ ፍራሽ፣ የበሰበሰች ፍራሽ ላይ ነበር የምተኛው። ደሞ በጣም ትንሽ ነው። በኢንካሜ ደስተኛ አልነበርኩም። የምሰራው ስራ አያስደስተኝም ነበር መምህር ነበርኩም። በመምህርነቴ ደስተኛ አልነበርኩም። ያሁሉ ሁሉ አልፎ ያሁሉ አልፎ 2018 ላይ ከዛች ቤት ለቅቄ አሁን ያለሁበት ቤት ገባሁ። እግዚአብሔር ይመስገን። እዚህ ቤት ስገባ ግን ባለ አንድ ኮንዶሚኒየም ቤት ተከራይቼ ነው የገባሁት። ስገባ ሳሎኑ ምንም አልነበረውም። አሳይቻችኋለሁ ደራቱ ጋር ከሰራሁት ቪዲዮ ጋር አሁንም አታች ያደረግላችኋለሁ። ምንም አልነበረውም። ባዶ ሳሉኑ ባዶ ነው። አንድ ፍራሽ እና ትንሽ ማብሰያ ያቃ ምናምን ነበረ። የሰው ልጅ እንግዲህ ለውጡ በጣም በጣም ነው የሚገርመው። እና የኔ ለውጥ ደግሞ እንዲህ ቀስ እያለ ነው እንትን ያለው አክቹዋሊ፣ ለውጥ ያለቀ ማለት አይደለም፣ ገና እየጀመርኩ ነው። እና እዚህ ቤት ስገባ አሳይቻችኋለሁኝ፣ ያው ዶራርቱን የሚያመጣዋት የቤት ኪራይ ከምትከፍል ምናምን ከምትል ብዬ ቻለንጅ ምስኪያል ቅላት ብዬ አምጥቻት እዚህ ቤት አሳይቻችኋሉ። ይዛኔ ስንሰራ ባዶ ነበረ። እግዚአብሔር ይመስገን፣ አሁን ደግሞ ትልቅ በረከት መቶልኛል። ይሄ የሆነው ደግሞ በእናንተ ነው። እንግዲህ 2018 ምን ምን ያደረግ ካላችሁኝ የመጀመሪያው ለራሴ ሰላም አገኘው። ከዛ ደግሞ ማገዝ የምችለውን አገዝኩኝ። ስፔሻሊ እናቴን አግዣት አላውቅም ነበረ። ካስታውሳችሁ ለእናቴ የመጀመሪያ ስጦታዬን አርግቼላታለሁኝ። በጣም ደስተኛ ነበረች፣ እኔም በጣም ደስተኛ ሁኜ አሳልፊ ያለው ልጄን ማገዝ ች እያለው፣ ለልጄ ስጦታ መግዛት ች እያለው፣ ለራሴም አንዳንድ ነገሮች መግዛት ች እያለው፣ በጣም ትልቅ በረከት ነው የመጣልኝ። ወደ ቤቴ ስመጣና ወደ ትልቁ ዛሬ ወደ እናንተ ይዞኝ የመጣው ነገር ምን እንደሆነ ልንገራችሁ ቢከዝ እኔ ልንገራችሁ አሁንም ወደፊትም ከፍ እያልኩ በሄድኩ ቁጥር እናንተ ጋር እመጣለሁ። ምክንያቱም እናንተ ስሮቼ ናችሁ፣ እናንተ ምክንያቶቼ ናችሁ። ምንም ነገር ለማድረግ ለሚሰል ዩ ጋይስ የሆነ ነገር ኢንካም ሲመጣ ቤት ልግዝ አልግዝ አንድ ዕቃ ከጨመርኩ ይነግራችኋል። እኔ ደስተኛ ሆኜ እናንተ ምክንያቶቼ የሆናችሁ አንዳንድ ነገሮችን ቭሎግ እያደረኩላችሁ ቆይቼ ይህን ነገር ባልነግራችሁ እኔ ይደብረኛል እና ላይክ ትንሽ ሰላም አልሰጠኝም። በእውነት ሳልነግራችሁ መቀመጤ ሰላም አልሰጠኝም እና ምንድን ነው ያው ዩቲዩብ ከከፈለኝ በኋላ ቤት ውስጥ አንዳንድ ነገሮችን አምጥቻት፣ የመጀመሪያው ሶፋ ነው። ቆንጆ ሶፋ ገዝቻለሁ። ባይ ዘ ወይ እቃ ስገዛ እኔ ብር ባይኖረኝ ራሱ በቃ የሆነ የወረደ ነገር ምናምን የሆነ ነገር አይመችኝም። በቃ ለምን እንደው አላውቅም። ጥሩ ነገር ለረጅም ጊዜ የሚሆን እቃ እገዛለሁ። ጸዴ ሶፋ ገዝቻለሁ እንግዲህ። በዚህ ሶፋ ስገዛው ለቤቱ አንደኛ፣ ቤቱ ባዶ ነው፣ ለቤቱ ግርማ ሞገስ ይሆናል። ሁለተኛ ደግሞ ዶግ ብቻ አይደለም እናንተ ጋር ምሰራላችሁ፣ አለ ምን ማድረግ አለብኝ፣ ድራማ ጀምራለሁ፣ ቶክ ቶክሾ ወይ ደግሞ ይሄ ኢንተርቪው ወይም ፖድካስት የሚባለውን ነገር ስሰራ እንዲቀለኝ ወይም ለስቱዲዮ የምከፍለውን ነገር ቤቴ ባለኝ ነገር ለመስራት እንዲመቸኝ ብዬ ሶፋ ገዝቻለሁ። ሶፋ አንደኛ ለቤቱ ግሬስ አለው፣ ሁለተኛ ድራማ ሰራበታለሁ፣ ሶስተኛ ፖድካስት አረግበታለሁ፣ ቶክሾም ካለ ቶክሾ ይሰራበታል። ይህን በማስመልከት አንድ ሶፋ ገዝቻለሁ። በጣም ደስተኛ ነኝ። እግዚአብሔርን እኔ ለሶፋ በቃው። ቢኮዝ ኦፍ ዩ ጋይስ በእናንተ ምክንያት ነው ይሄ ሁሉ የሆነው። አሁንም ገና ጅማሮ ነው። ሲቀጥል ደግሞ ከዛች ልስስ ካለች ቤት ውስጥ ከዛች ምንድን ነው አንድ ሜትር ፍራሽ ነው የምትባለው፣ እና ብዙ ፍቅር አልፎበታል እዛ ቤት ላይ ማለት ላይ ጓደኞች ሲመጡ እኔ ምንም ባይኖረኝም ሰው ወዳለው ቤተሰብ ሲመጣ ምናምን ብዙ ነገሮች አልፎበታል። ግን ከዛ ተነስቼ አንድ ፍራሽ ገዝቼ ነበር። ለዛ ፍራሽ ደግሞ ማስዋቢያ አልጋ ገዝቻለሁ። አልጋውን ጸድ ነው፣ በአቅሜ አሪፍ ነው ወደፊትም ይሆናል ብዬ የማስበው አይነት አልጋ ነው። ያው ከመጣ ማን ትዳር የሚባለው ኮንሰርት ቢመጣ ራሱ አሪፍ ነገር። ዋናው ዋናው ግን ድራማ ለመስራት ነው። አሁንም ድራማ የመስራት እቅድ ስላለኝ የቤት ውስጥ ድራማ መስራት ስለምፈልግ ለሱም ጭምር ገዝቼዋለሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም በጣም ደስተኛ ነኝ። ይሄ በማን ነው? በእናንተ ነው። ፍሪጅ ገዝቻለሁ። ፍሪጅ ደግሞ የገዛሁት ለጤና ነው የሰው ልጅ መቀየር ያለበት በገንዘብ ብቻ አይደለም። የሰው ልጅ አእምሮ መጠበቅ አለበት፣ ሰውነቱን መጠበቅ አለበት፣ ጤናው መጠበቅ አለበት። ሰው ጤናውን ለመጠበቅ ደግሞ ፍሬሽ ፍሬሽ የሆኑ ነገሮች ለመመገብ ስፖርትም ለመስራት ሳስብ ፍሪጅ ያስፈልጋል። ለዛ ብዬ አንድ ፍሪጅ ገዝቻለሁ። በእሱም በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። እንግዲህ ዩቲብ ከከፈለኝ ያደረግኩት ነገር እነዚህ ናቸው። ከዛ ባለፈ ደግሞ ዩቲብ ከከፈለኝ ማይክ ገዝቻለሁ። ይችን ማይክ ሰልፊ ስቲክ ገዝቻለሁ። በጣም ደስተኛ ነኝ በሱም። ይሄ ሁሉ የሆነው በእናንተ ነው እና በጣም በጣም ደስተኛ ነኝ። አሁን በአዲስ ስራ እንድመጣ ትፈልጋላችሁ። እንደነገርኳችሁ አንዳንድ ቪዲዮ ሰርቼ ነበረ። ከማንጋል ስራ ብዬ ሰርቼ ነበረ። ምክንያቱም ኢንቨስትመንት ይፈልጋል ይሄ የሶሻል ሚዲያ ስራ ኢንቨስትመንት፣ ሰፖርት፣ የሆነ ሰው አብሮ መስራት ኮወርከርስ ምናምን ያስፈልጋል። ለምሳሌ ንገራችሁ እኔ ብቻዬን ካሜራ ይዤ ፕራንክ ልሰራላችሁ አልችልም። እኔ ብቻዬን ካሜራ ይዤ ድራማ ልሰራላችሁ አልችልም። ጓደኞች ያስፈልጉኛል፣ ካሜራ ማን ያስፈልግኛል፣ ኤዲተር ያስፈልግኛል። ባለፈውም የሰራሁት ቪዲዮ ለዛ ነበር። ለምሳሌ አሁን ፕሮዳክሽን ቢኖረኝ ካሜራ መግዛት የሚችል ሰው፣ ኢዲት ለማድረግ ኮምፒውተር መግዛት የሚችል ሰው ብናገኝ፣ ትረስትሚ በጣም የሚያዝናናችሁና እናንተ የምትወዱት አይነት ኮንተንቶች ይዤ እመጣለሁ። ግን ያ እስኪመጣ አልጠብቅም። አሁንም ባለኝ ስልክ ባለኝ ማቴሪያል እናንተን ለማዝናናት እኔም ደግሞ ህይወቴ ለመኖር ለመስራት፣ ለመሻሻል፣ ከፍ ለማለት አሁን የሶሻል ሚዲያ ሰው ካልኩኝ በቃ ይሄ የእኔ እድል ነው እና እናንተንም እግዚአብሔር ሰጥቶኛል። በቻልኩትና ደግሞ ባልቻልኩትም አቅሜ ሁሉ ወደ እናንተን ለመምጣት ጥረት አደርጋለሁ። እንግዲህ ባለፈውን ጥሪ ሰምታችሁ የመጣችሁ አንዳንድ ሰዎች አላችሁ። እንግዲህ ንግግር ላይ ነን ኦልሞስት ሁሉም ጋር ጀስት በንግግር ደረጃ ነው ያለው። አሁንም አብሮ መስራት የሚፈልግ ሰው ካለ አብሮ መስራት ይችላል። ኮወርከር ሆነን በዩቲብ መስራት እንችላለን። ዛሬ ምንድነው ቱ ቢሆነስት እግዚአብሔር ነው የምላችሁ። እኔ በቃ ከእናንተ ፍቅር ይዞኛል። አይ ሚን ለእናንተ ነገሬን ማሳየት ማሳየት ምን ነው እግዚአብሔር ረርቱኝ፣ በጣም ከፍ ብዬ ሁሉ ነገር ባሳያችሁ ብከዝ እናንተ ደስ ይላችኋል። እኔ የኔ ህይወት ለመቀየር አንድ አሻራ ስላለባችሁ ደስ ስለሚላችሁ ብዬ ስለማስብ ነው ባልደብቃችሁ ደስታዬ ደስታችሁ እንደሆነ ስለማቅ ነው። ኤኒወይ ይህን ቪዲዮ ካያችሁ ሼር ማድረግ ሰብስክራይብ ማድረግ ላይክ ማድረግ ኮሜንት ማድረግ አትርሱ። በቅርቡ በቅርቡ ባዳዲስ ስራዎች እንመጣለን። እናንተም እያላችሁኝ ነው። እንግዲህ እኔ በዚህ ቻናል ላይ ፕራንክ ሰራለሁ፣ በዚህ ቻናል ላይ ፖድካስት አደርጋለሁ፣ በዚህ ቻናል ላይ ድራማ ሰራለሁ በዚህ ቻናል ላይ ደግሞ ቪሎግ አደርጋለሁ። በቃ ዚስ ኢዝ ማይ ቻናል። ግን ደስ ያለኝ ነገር ሰራላችኋል፣ እናንተም የሚያዝናናችሁን ታያላችሁ እና ይመቻችሁ። በሌላ ቪዲዮ፣ በሌላ ጊዜ፣ ከሌላ ኮንተንት ጋር እስከምንገናኝ ድረስ ሰላማችሁ ብዝት ይበድልኝ። ሰላም ለእናንተ፣ ሰላም ለሀገራችን። ሁላችሁም ባላችሁበት፣ በሰላማችሁ ብዝት ይበል። ሰላም።